ኒንጃ ነኝ። ምን እንደምላችሁ አላቀ ናይ ባባዬ ባያጅ አለ ጋር ለባባዬ ደርሰን መጣለን። እንግዲህ አሁን በዛ አውቃ አደለው ሰላም ሰላም ሰላም፣ ውድና የተከበራችሁ የእኔ የተወዳጅ ፋሚሊዎች፣ እንደምንቆያችሁ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በእያላችሁ ሰላማችሁ በዝት ይበልኝ። ያልኩኝ እንግዲህ ዛሬ ወድና እንተ ተመልሽ ይመጥቻለሁ የእኔ አሳቢ የኔ ተወዳጅ ፋሚሊዎች ስለምታስቡልኝ በኮመንት ስለምታደርጉ ድጋፍ ስለ ሁሉም ፋሚሊዎቼ በጣም በጣም አድርጌ አመሰግናቸዋለሁ። አዎ እየተፈጠረ ያለ ነገር አብዛኞቻችሁ በደንብ ታውቃላችሁ። ሀሳብም እየሰጣችሁኝ ያላችሁ አላችሁ አውቃ ነው እንዳታምናት፣ ፍቅርህን ለመፈተን ነው ህይወትን ለማበላሸት ነው እያላችሁ በጣም ብዙ ሀሳብ መሰጡኝ ኦዲየንሶች ያላችሁ ከልብ አመሰግናቸዋለሁ። ክበሉልኝ እላለሁ እና ዛሬም የመጣሁት ስለ ጉዳዩ በግልጽ በቃ ልጅቷን ብቻዋን አግኝቼ ማውራት አለብኝ። እቺ ልጅ ለእኔ ፍቅር ኖሯት ወይ እኔም ፈልጋኝ ከሆነ ኢሶኬ ሴት ልጅ ለፍቅር የትኛውን ማየት ካፈቀረች ልትሄድ ይችላለሁ ብዬ አስባለሁ። ይሄ ነገር እውነት ነው እውነት አይደለም የሚለውን ለማረጋገጥ ማለት ነው። ስመኝም የቀረችው እች ልጅ እየፈተነች ነው። እቺ ስለምትወድህ እንደዚህ እንደዚህ ያደረገች እንጂ እውነት አርግዛ አይደለም። እንዳታምናት፣ ነገሮችን እያበለሸች ያለችው አውቃ ነው። በቃ እሷ ወይ ትፈልጋለች ወይ ምታፈቅር ወይ ታፈቅራለች ወይ ደግሞ የሆነ ነገር ተደርጎላት ወይ ተከፍሏት ነው። መጀመሪያ አካባቢ እንዳወራችሁ ሊሆን የሚችለው ብላኛለች። የተወሰነ እና እሷንም ትቻት የመጣሁት በቃ ልጅቷን በግልጽ ማውራት አለብኝ። ጽዮን ይህን ያህል ርቀት የተጓዘችው ምን ምን ቢኖራት ምን ብትደረግ ነው? በመጀመሪያ ደረጃ እሱን ነው ማወቅ የምፈልገው። በሁለተኛ ደረጃ ደግሞ ሶስት ዓመት ወር አራት አመት ሊሆን ነው ማማ በፍቅር ስለዚህ ይህ ሁሉ ጊዜ ስንቆይ ይህን ያህል ለኔ እምነት የላትም ወይ? እስካሁንም ዝም ብላኛለች። ምንም ነገር እያወራች አይደለም። ስደውል አታነሳ። ለምታደርጋቸው ነገሮች በሙሉ እኔ እንጃ ብቻ እኔ ምን እያረገች እንደሆነ እራሱ ግራ ነው የሚገባ። ዝም ዝም በቃ ካንና እንደማይተዋወቅ ሰው እየሆነች ነው ነገሮችን ይግሩና አርጋ። እኔ ይሄ ሁሉ ጊዜ የተለፋበትን ፍቅር እንዲሁ በቀላሉ ዝበት ነው ልትሆነ ወይ ብዬ ጭንቀት ውስጥ ሀሳብ ውስጥ በጣም ብዙ እንትን እያልኩኝ ነውና፣ ያሰብኩትም በቃ እኔ ዛሬ ሁሉም ነገር ከልጅቷ በቃ ማጣራት ነው። ሁሉም በተረጋጋ መንፈስ እንድታወራኝ የቻልኩትን ጥረት አድርጌ እሷን በግልጽ ስለ ሁኔታው እንድታስረዳኝ በግልጽ ለመጠየቅ ነው። ጸጋ የሚ ሁኔታ ከተፈጠረ በኋላ ጠፍቷል። እሷንም በስንት መከራ ነው ማግኘት እሷንም ቁጭ አድርጌ ማናገር እፈልጋለሁ። ዛሬ ሲጀመር ጽዮን አግኝቼ ስለ ሁኔታው እውነታ ከወጣ እና ከተስተካከለ በቀጣይ እሷንም አግኝቼ በድፍረት እና በልበሙሉነት ቤትም ሄጄ ማውራበት አድቫንቴጅ ይፈጠራል። ምክንያቱም እኔ እራሴን በደንብ ነው ማምኖ በደንብ ነው ማውቀው ፍቅረኛም ህይወቴም ደግሞ እስከሆነች ድረስ እሷ ማጣት አልፈልግም። በደንብ ነው ከልቤ ነው ማፈቅራት በኩራት ነው የምናገረው። በእውነት እኔ ለእሷ ታማኝ መሆኔን ለእሷ ያለኝን ፍቅር እኔ በምን እንደምለከው አላቅም። ታማኝም ነኝ። እኔ የተደረገው ነገር ቤት በኩል ይሁን በምን በኩል ይሁን አላውቅም። ስላልተደረገው ነገር እኮ አብራኝ እንደነበረች ነው ያ ሁሉ ፎቶና ቪዲዮ ሲወጣ እኔ የማውቀው ነገር የለም። አብራኝ እንደነበረች የተወሰነ ሰዓት አውቃለሁ። ከዛ በኋላ ግን የተፈጠረውን ምንም ነገር አላውቅም ነበርና እየተፈጠረ ያለው ነገር በሙሉ በወጥመድ ይሁን እሷ ወዳኝ ይሁን ኤቭሪቲንግ፣ በጣም ብዙ ነገር ሊኖረው ይችላል። አሁን ሁሉንም ነገር ለመተው በቃ በጣም ብዙ እየተጓዝን ነው ሳስበው እሷን ማስመርመር ቼክ አረግን። የለም እሷን እንደገና ያልተረሳውን ፎቶና ያልተረሳውን ውጤት ይዛ መጣች እቺ ልጅ። እኔ በቃ ወደ ማመኑ እየተቃረብኩ ነው አሁን ላይ። ስለዚህ እቺ ልጅ ሄጄ ምርመራ ብዬ እንደገና ሆስፒታል እሷን ማስመርመር በጣም ብዙ ልፋት እንትን አለው። ስለዚህ ለምን በግልጽ እሷን ጠርቶ መጠየቁ ይሻላል ብዬን ያሰብኩት እና ዛሬ እንግዲህ በውድ ምድር ደውላትና መጣ ሁኔታውን በዚያው መጀመሪያ ቀደም ብዬ ደውዬላታለሁ፣ ይመቸታል አይመቸትም የሚለውን ነገር ለማጣራት። አሁን እንግዲህ መልሼ ልደውልላትና መጣ ያለውን ነገር እንደምንም እኔ እንደምንም በሚለው በቃ ምክንያቱም በጣም ርቀት እየተጓዘች ስለሆነ በጣም ብዙ ነገር እያደረገች ስለሆነ ማለት ነው። ሄሎ ሄሎ ሄሎ ሰላም ነው? አለ አለ። የት ነሽ? ያው ቅድም ስላልኩሽ ነገር ለማውራት ነው በግልጽ ያው ስማንም የለም እኔ ብቻዬን ነው እምጠራሽ እመጣራሽ ምክንያቱም ያው እኔ እንጃ ከምን አንጻር ይሄን ነገር ልታረጊው እንደቻልሽ ለመጠየቅ እና ያን ያህል ሩቅ ከመጓዝ ነገሮችን በግልጽ ብናወራ ብዬ ነው? የማመን ያለማመን ጉዳይ አይደለም። እኔ ነገሮችን እኮ እውነት ከሆኑና እውነት ያንተ ልጅ ነው አንተን ያንተ ልጅ ነው እኔ እርጉዝ ነኝ እምትይ በቃ የሆነ ለየት ያለ ማሳመኛ እኔ እኮ ያመንኩሽ ነው። ግን እንዳላም እንዳላም የሚያደርጉ የሚያጠራጥሩ ነገሮችንም እያየሁ ስለሆነ ነው በቃ በግልጽ ነገሮችን ማወቅ አለብኝ በራሴ መንገድ እንጂ የሆነ ማወቅ ያለብኝ ነገር አንቺ ብትናገር ይሻል ብዬ ነው እኔ አንቺን እየፈለኩሽ ያለሁት የት ነሽ የት ነሽ የት ነሽ የት ነሽ የት ነሽ የት ነሽ እኮ ነይ ነይ ነይ እና እናወራ በግልጽ ፓብሊክ ነኝ እንግዲህ ፋሚሊዎች ያው እሱ አሁንም የምትለው እኔ የደበቅኩ መረጃ የለም፣ ሁሉም ነገር ግልጽ ነው። በቃ ሁሉም ነገር እኔ እንደተናገርኩት ነው፣ ሌላ ምንም የደበቅኩት ነገር የለም ነው የምትለው። እኔ አላቅም። እኔ በዚህ ልክ እኔ ህይወቴን ማበላሸት ስለማልፈልግ፣ ፍቅሬንም ማጣት ስለማልፈልግ፣ አሁንም እውነት ነው ብላም እንትን የምትል ከሆነ ማረጋገጡ ማስመርመሩ ግዴታ ነው የሚሆነው። ምክንያቱም ሁኔታውን ሆን ተብሎ ለመቀበል እቺ ልጅ እንደሚባለው እኔን አፍቅራኝ ወይ ደሞ ተከፍሏት ከሆነ ይሄን ነገር እያደረገች ያለችው እሷ ለገንዘብና ለራሷ ስሜት ብላ እምታረገው ነገር እኔን ትልቅ ነገር እያሰጣኝ ያለው በዚህ ሰዓት፣ በጣም ትልቅ ነገር በዚህ ከቀጠለ ከነ ሶስት አመት ከምናምን የለፋውበት ፍቅር ነው። በጣም ብዙ ነገር አድርጌ ያለው ይሄን እሷ ለማጣት በጣም ብዙ የከፈልኩበት የከፈልኩት መስዋዕትም አለ በጣም ብዙ ነገር አለና እኔ ምን እንደምላችሁ አላቅም። ለዚህ ግልጽ ማወቅም የፈለኩት እሷንም ለብቿ ማናገር የፈለኩት ለዚህ ነው። ለብቻ ጠርቶ ማናገር ምክንያቱም ሰው ሲኖርና ሰው ሳይኖር የተለያየ ነገር ሊፈጠር ይችላል ብዬ ስላሰብኩኝ ማለት ነው። እኔ እንጃ እኔ ምን እንደምላችሁ አላቅም። እንዴት ነሽ? ሰላም ነው? አሁን ነገሮች በጣም እየከረሩ ነው። እኔም እየተጠራጠርኩት ያለሁት ነገር አለ፣ ሰውም እየነገረኝ ያለው ነገር አለ። እኔ አንቺን በግልጽ ወይም ብቻሽን ማናገር የፈለግኩት እየተፈጠሩ ያሉትን ነገሮች በግልጽ እንድትነግሪኝ ስለምፈልግ ነው። ምክንያቱም አንደኛ እዚህ ጋር በጣም ረጅም ጊዜ የለፈውበት ፍቅር ነው ታውቂያለሽ። በጣም ብዙ ሞታትነት ከፍ ያለው ማማን ላለማጣት፣ በጣም ነው የማፈቅራት፣ በጣም ነው መወዳት። ህይወቴም ትዳሬም እንድትሆን የምፈልጋት ልጅ እያሰጣችኝ ነው ማለት ነው፣ በዚህ አጋጣሚ። በሁለተኛ ደረጃ ደግሞ ይሄ ነገር እውነት ነው እውነት አይደለም ብዬ እንዳላመን በጣም እየተጨነቅኩ ነው ያለው። ውስጤ በጣም እየተጨነቀን ያለው ባደረ ቁጥር ጭንቀቴ እየባሰን እየመጣ ያለው። እኔ በራሴ መንገድ ነገሮችን ማወቅ ሊኖርብኝ ላይኖርብኝ ይችላል። ምክንያቱም አንቺ ጋር እውነት ስላለ አንቺ በግልጽ የምትናገሪው ነገር ካለ እንድታቂ። ምክንያቱም መጀመሪያ ላይ የተፈጠሩ ፍንጭ ነገሮች አሉ። በቃ እንደዚህ ተሰጥቶ ነው እንደዚህ አርጊ ተብዬ ነው ያደረኩት ምናምን ብለሻል፣ እና እኔ አሁን እምልሽ ነገር በግልጽ ስለተፈጠረው ነገር እንድትነግሪ ነው። አሁን መጀመሪያውን በመጀመሪያ ደረጃ ከጸጋዬ ጋር እንዴት ተገናኛችሁ? ጸጋዬ እንደዚህ አይነት ነገር ውስጥ እንድትገቢ እንዴት አረገሽ? ከዛ በኋላ እውነት እርጉዝ ነሽ አይደለሽም? ሁለተኛ ደረጃ አንቺ ለእኔ ስሜት ኑሮሽ እኔን ነገር እያረግሽ ያለሽው ወይስ ፀጋዬ ነገር አድርጊ ብሎሽ ነው? ላቋርጥህና ማለት ነው። እኔ በጣም በጣም ብዙ ጊዜ በዚህ ጉዳይ ላይ አወርቻለሁ። ማመን የምትፈልገውን ማመን ትችላለህ። ማመን የማትፈልገውን ደግሞ አለማመን ትችላለህ። በየፈለግኩ ሰዓት በሽልክ ጊዜ እኔ ላወራሽ እንዲህ እንዲህ ሆኗል እንዲህ ተፈጥሯል፣ አንተም ሚስትህም ምናምን እንድትም በቃ እንድትጠሩኝ አልፈልግም እኔ አው ላይፍ ምናልባት አበጣ አበጥ ብሎ ሊሆን ይችላል በቃ እኔ ውጣ ያልኩህ ኃላፊነት መውሰድ ባለበት በኩል ኃላፊነት ትወስዳለህ እኔ ውጣ ያልኩህ ምናምን የሚባል ነገር የለም እንደዚህ አይነት ነገር ተፈጥሮ እንዴት ነው ዝም ብሎ የሚወጣው የኔም ላይፍ እየበጠበጣችሁ ነው አሁን ላይ ያላችሁት እናንተ እየገባችሁ አይደለም እንዴ አንቺ እርጉዝ ከሆንሽ እኮ እኔ ከአንቺ ሕይወት እንዴት ነው የምወጣው? አንቺ ከእኔ ሕይወት እንዴት ነው የምትወጪው? ማለት በበኩል አላፊነትም መውሰድ ትችላለህ። ሚስትህ የምታምንሽን አመነች ነው እንዴት ነው የምታምነኝ? እንደዚህ አይነት ነገር ተፈጥሮ ያየህ ሲጀመር እንዴት ነው የምታምነኝ? በተቀበለ ከሆነሽ ተቀበለ ሀል እንዴት ነው የምትቀበለኝ? እንዴት ነው ልጅ ያለውን ሰው የምትቀበለው? እሱን እንግዲህ ፈጣሪ ነው የሚያውቀው። እኔ አሁን እኮ ስለ ወይኔ ታዲዮስ፣ እኔ አሁን እየጠየቅኩሽ ያለሁት ከመጀመሪያው ጀምሮ ለምንድን ነው እንደዚህ አይነት ነገር በተገናኘን ቁጥር በቀን በቀን አንድ ጊዜ፣ አንቺ ለኔ ስሜት ኖሮች ነው ወይስ ለሌላ ነገር አላማ ይዘሽ ነው ይህን ነገር እያረግሽ ያለሽው? በግልጽ ለምንድን ማትነግሪኝ? ምክንያቱም ህይወት ያለኝ ሰው ነኝ። ህይወቴን በጣም እያመሰቃቀላችሁት ነው። ምን አድርጌ ነው የማረጋግጠው? እኔ አንቺ እርጉዝ መሆንሽን ማረጋገጥ አይደለም እምፈልገው። አንቺ ይህን ነገር ያደርግሽው ከምን ተነስተሽ ነው? እርጉዝ መሆንሽን ማረጋገጥማ ላረጋግጥ እኮ ነው። አንቺ ያው በጣም በጣም ብዙ ሺህ ጊዜ እርጉዝ እንደሆንሽ እኮ ነገርሽኝ፣ ግን በራሴ በጣም ብዙ ሺህ ጊዜም ሌሎቹን ነገሮች ያለው ማርገዚን ብቻ ነው። አንተ ትልቅ ነገር ስለሆነ አጥብቀኝ ሰማኸቸው። አሁን የምጠይቀኝ ጥያቄዎች እያሉ አሉ ነገሮች፣ ሺህ ከሺህ በላይ ጊዜ ነግሬሃለሁ። ማስተዋሪያ ራስ ድርሻ ነው እንግዲህ ተናግራ ያለው እኔ የፈለከውን ነገር ማድረግ ምናምን ነገር ትችላለን። ማረጋገጥም አለ ማረጋገጥም ከመጀመሪያው ጀወረ ትውስታችንን ማስታወስ ትችላለን። ሁሉ ለምንድነው እኔ እንደዚህ አይነት ነገር ውስጥ ምንድነው ማስታወሰው? እኔ እኮ እየተደረገ ያለው ነገር በሙሉ ወጥመድ ነው። እኔ ኃላፊነት እንዲሰማኝና እኔ ሌላ ነገር እንዳላደርግ እኮ እያደረጋችሁኝ ነው

አልፈልጋችሁ ምን የምንፈልገውን ሰላም ብቻ ነው። አንቺ አሁንም እኮ አርግዥ ያለ እውነት ነው። አንተ አታስፈልገኝም፣ አሳድጓለሁ። ምን ማለት ነው? ምንድን ነው የምትናገሪው? በቃ ንግርኩ አምነህ መቀበል የማትችል ከሆነ መብት ነው። እኔ መቼም አላምንም። ለምን እንደማላምን ደግሞ በግልጽ ልንገርሽ። መጀመሪያ ላይ አንቺ የተናገርሽው ነገር አለ። ጸጌ ከፍሎሽ እንደዚያ ዓይነት ነገር እንዳደረግሽ ተናግረሻል። ነገሮችን በሙሉ ተዋቸው፣ አትመን፣ ግን እያንዳንዱን ነገር አስተውላቸው። እሺ፣ ኋላ የሚቆጭህን ነገር እንዳታደርግ በዚህ የተነሳ እኔ ብቻ ነው አሁን በጣም እየደከመኝ። እኔ ይቅርታ አድርገኝ እንደዚህ ነው የጠራኸኝ ወይስ ሌላ የምታወራው ነገር አለ? እኔ ይሄንን በግልጽ እንድትነግሪኝ ብቻ ነው የምፈልገው። እኔ አንቺን እኮ በግልጽ የጠራሁሽ ለብቻ፣ እሺ? የጠራሁሽ እኮ ምናልባት ስመኝም ሰው ሲኖር ፀጋዬም ሲኖር ኤቭሪቲንግ፣ ሌላ ሰው ሲኖር ነፃነት አልተሰማሽም ወይ መናገር ፈርተሻል ወይ ነገር ብዬሽ ነው ዛሬ አይደል እንዴ እኔ በግድ መነኝ አላልኩኝ። ማመን ባለ ብልክ ግን ብታምን አደርጋለሁ። እኔ አሁን ስለሌላው ነገር ስለምንም፣ እሺ ካንቺ ጋር አላወራም። አሁን ይሄ ሁሉ ነገር በቀጥታ መጠየቅሽን በድርቅና የመለሽልኝ ነው። ሁሉም ነገር እውነት ነው እያልሽ ነው አይደለ? ነገ በሚመችሽ ሰዓት እደውልሻለሁ ወይ ደግሞ አሁንም ከዚህ በኋላ ከቻልሽ አሁን በዚሁ ከፈለግሽ ሆስፒታል እጄ ቼክ አድርጌ እውነት ነው እውነት አይደለም የሚለውን ነገር ማወቅ ፈልጋለሁ። ከዛ በኋላ እኔም የራሴን ውሳኔ ወስናለሁ፣ አንቺም የመንገድሽን ውሳኔ ትወስኛለሽ ማለት ነው። ስለዚህ እኔ አሁን ከቻልሽ፣ በዚሁ ዛሬ አልችልም፣ ይቅርታ አርግልኝ፣ በጣም ደክሞኛል። እሺ እኔ አሁን ምን፣ እኔ እኮ በጣም እየተጨነኩኝ ነው። ለምንድን ነው እኔ እንደዚህ የምታስጨንቁኝ? ይሁን ያለውን ነገር ለምንድን ነው በግልጽ ማትነግሩኝ? ነግሩኝ። እኔ ወደ ህይወቴ ልመለስ ወደ ስራዬ ልመለስ ወደ ወደ አቅሌ ልመለስ ራሴን አልሳት፣ ወይስ ራሴን ላጥፋ፣ ልበር፣ ልውጣላችሁ ከዚህ ከተማ እንዴ? እኔ ምንም ይያር እኔ ራሴን ሲጣርግ ለግዳር ወይ፣ ምን ምንድን ነው የምታስቡት እኮ እሺ ነገርኩህ። ማወቅ የምትፈልጋቸውን ነገሮች እሺ። ወደ ሆስፒታል አሁን ሄደሽ፣ አሁን አልችልም። አሁን ኒድ ምን የሁለት ደቂቃ ቼክ፣ ደክሞኛል። በቃ እዛው ቼክ እዛው ያለሽ በቃ በላይ እኔ ሌላ ምንም የሚታየኝ እርምጃ የለም አሁን ባለውበት ታይም ላይ ምክንያቱም በጣም ውስጥ እየተጨነቀ ነው ያለው ማረፍ እፈልጋለሁ የትኛውም ነገር ለሚሆነው ነገር ህሊኔ የረፍት አድርጎ እኔ መቀመጥ እፈልጋለሁ በቃ ምክንያቱም ያንሳት ያደረጋችኝንም የሆነውንም ነገር ስለማላቅ እኔ አሁን ላይ ማንን ማመን እንዳለብኝ ማንም ማመን እንዳለብኝ እማቀው ነገር የለም ስለዚህ በጣም አሁን በግልጽ የምነግሪሽ ነገር አለ በግልጽ ነገሮችን አሁን ሆስፒታል ሄደን ቼክ ማድረግ አለብን የማውቀው ጓደኛ ዶክተር አለኝ ሄደሽ እዛ ቼክ እናደርጋለን አንቺ አሁን መድከም እንኳን 48 ጊዜ ነገርሽኝ ባጃጅ አለ በባጃጅ ደርሰን እንመጣለን በቃ አልሄደም አልኩኝ እንግዲህ አልሄደም ነይ አሁን ምንድን ነው የሚሻለኝ እኔ እኔ